ሰላም ጠና ስጥልን፣ ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ። ከዚህ ከአከር እንግሊዝ አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ። አብራችሁን ቆዩ። በቅድሚያም እርሶቹን እንሆ ፋኖ የመከላከያ ኃይሉን እየበታተንኩት ነው ሲል ገለጸ። መንግስት ኤርትራ በገንዘብ የማይተመን በርካታ ጉድ አለባት ሲል ገለጸ። የመንግስት ሰራተኛው ደሞዝ መነሻ አራት ሺህ ስምንት መቶ መግባቱ ተገለጸ በጠቅላይ ሚኒስትሩ። ሚስ ወርልድም አምባሳደር ሆነች። ጠቅላይ ሚኒስትሩ የሐኪሞቹ ደሞዝ ጥያቄ የኔም ጥያቄ ነው ሲሉ አጣጣሉት። ምርጫ ቦርድ ችግር አለብኝ ብዬ ዝግጅቴን ማቆም አልችልም ሲል ተናገረ። የቀጣዩ የመንግስት በጀት ሁለት ትሪሊዮን መጠጋቱ ጉድ አስብሏል። መንግስት ከኤርትራ ጋር ያላት የቃላት ጦርነት በጣም ቀላል ነው ሲል ገለጸ። እኔም በጉዳይ ውስጥ ብዙ አልገባሁበትም ብለዋል። የ1446ኛው የዒድ አድሃ አረፋ በዓል በታላቅ ሁኔታ ተከብረዋል። አሁን ወደ ዝርዝር እንሄዳለን። አብራችን ቆዩ። ፋኖ በተለያዩ ቦታዎች የሚያደርገውን ጦርነት ውጤት እያመጣልኝ ነው ሲል ገለጠ በበርካታ ቦታዎች የሚደረጉት ውጊያዎች ድል እየቀነው መሆኑም በተለይም የመከላከያ ኃይሉንም እየበታተንኩን ነው ሲል ነው የገለጸው በተለያዩ ውጊያና ግንባሮችም ድል ተቀዳጅጅ ያለው ያለው ፋኖ በተለይም በአማራ ፋኖ በጎንደር ቀጠና ዳግማዊ ቴዎድሮስ ሁለተኛ በተለያዩ ግንባሮችም ያደረጋቸውን ተጋድሎ በዝርዝር አስቀምጧል ጎንደር ቀጠና የመይሰው ካሳ አንደኛ ኮር የዞበል ጃኖ ክፍለ ጦር በአርበኛ ሸርብ አቸነፈር የሚመራው አውላላ ሜዳ ላይ በተባለ ልዩ የጠላት ምሽግ በተደረገ ጠቅና ውጊያ ነው። ከፍተኛ ድል መገናጨቱን የተገለጸው በተለይም የመከላከያ ላይ የወሰድኩት እርምጃ ከባድ ነው ብለዋል። በርካታ ሰው ኃይል መማረኩንና በነፍስ ወከፍ መሳሪያዎችም፣ እንደዚሁም ብሬን፣ ሌሎች ትላልቅ መሳሪያዎችን፣ ስናይፐር መማረኩንና በጣም እጅግ ቁጥሩ የበረከተ የብሬን ጥይትም ጭምር በቁጥጥር ስር ማድረጉን ገልጧል። በኬሻ ከሁለት ሺህ በላይ ክላሾች ጥይት የተማረከ ሲሆን የቀጠናው አጽርቶ የአማራ ፋኖ ነው። በጎንደር መይሳው ካሳ አንደኛ ኮር ዞብል ጃኖ ክፍለ ጦር ለመላው ብርጌድ በተደረጉት ጥረቶች እና ውጊያዎች መቆጣጠሩ ነው የገለጸው። የአማራ ፋኖ ጎንደር ቀጠና ራስ አሞራው ውብነህ ሶስተኛ ኮር ሰሜን ብርቅዬ ክፍለ ጦርም የተውጣጡ አባላቶች በተለይም ወቀን ከተማ ሰርገው በመግባት ያገዛዙ መስሪያ ቤት ግምጃ ቤት ማጋየታቸውም ነው የገለጹት። ሌሊት የሰሜን ጎንደር ዞን ደባርቅ ከተማ ሰርገው በመግባት ደፈጣ ጥለው ያገዛዙን ወንበራስ ጠባቂዎችን አንድ ፓትሮል እየሞላ ጠላት መደምሰሳቸውንም ገልጸዋል። በትግሉ የሚገኙት ውጤቶች እጅግ መልካም መሆናቸውን እየገለጹ ያሉት በአሁኑ ሰዓት የመከላከያ ኃይልን እያፍረከረክ ነው፣ እየበታተን ነው ሲሉም ነው የገለጹት። በሌላም በኩል በዘመቻ ኮማንዶ በላይ ኮሎኔል ወልደየስ መንገሳት ጨምሮ እጅግ ቁጥሩ የበረከተ የመከላከያ ሰራዊት መደምሰሱንም አክለው ገልጸዋል። የአማራ ፋኖ ኃይል ጎንደር ቀጠና የዳግማዊ ቴዎድሮስ ኃይል በወሰዳቸው እርምጃዎች ጋር በጋራ ሆነው የሰሯቸው ስራዎች ከፍተኛ መንግስት ላይ ከመደብሰስ ዘለለም በተለይም በውጊያው በሚደረጉት ትግሎች ላይ በርካታ መሳሪያዎቻቸውንና እና እንደዚሁም ፓትሮል መኪኖቻቸውን ጭምር በቁጥጥር ስር መዋላቸውንና ንብረትና ሀብታቸውን እየጣሉ እየኮበለሉ ያለበት ሁኔታም ነው የተገለጸው። በያወደ ውጊያው ላይ አስከሬንና ቁስለኛን ይዞ ወደ መጣበት መመለሱም ነው የገለጹት። በዚህም ምት የተበሳጨው ኃይል አንፍራ ንዝ ጤና ጣቢያን ባለሞችን መከላከያ እኔን የምታክ አድማ ብተረው በሌላ በኩል እኔን ነው የምታክሙት በሚል ሲደበድቧቸው እንደቆዩም ነው መረጃዎቹ ያመላከቱት። አሁን በተለይም በመከላከያ በኩል እየተደረገ ያለው የአቅም ማነስ ሁኔታ ብዙዎችን በተለይም በሀገሪቱ ላይ የሚታየውን የመንግስት መዳከምን አመላካች ነው ሲሉም ገልጸዋል። በዋናው የመስ መኪና መስመር ጭምር ሳይቀር ፋኖቹ በመግባት የመከላከያ ኃይልን መሳሪያዎች እና የአማራ ፖሊስን ጭምር በዚህ ሁኔታ ተቆጣጥረውታል። በሚገርም ሁኔታ ነው የተባረቀው። አሳዛኝ ድምፅ አማራ ክልል ፖሊስ እንዳልነበሩ ነበር አረጋቸው አየው። ውጊያው በጎንደር በጎጃም በሸዋና በወሎ አሁንም ጠንክሮ የቀጠለበት ሲሆን በመንግስት በኩል ዛሬም ለሰላም የሚደረገውን እንቅስቃሴ ብዙም አልተስተዋለም ይላሉ ብዙዎቹ። በተለይም የዓለም አቀፉ ማህበረሰብ ጭምር ጫና እየፈጠረበት ያለው የመንግስት አካል ዛሬም ወደ ሰላም ከመምጣት ይልቅ በተለይም እርስ በርስ ጦርነቱን አጠንክሮ የቀጠለበት መሆኑ ነው የተገለጸው። መንግስት እኛ በጎረቤት ወይም ኤርትራ ያልተመለሰልን የኢትዮጵያ አየር መንገድ ገንዘብ ብቻ አይደለም፣ በገንዘብ የማይተመን የምናስመልሰው ትልቅ ንብረት ሁሉ አለን ሲል የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ገለጹ። ከኤርትራ ጋር ባለን ቁርኝት ከዚህ ቀደም በሰላም በምናደርጋቸው የዲፕሎማሲ ግንኙነቶች ምላሽ አልተሰጠንም። ይሁን እንጂ አሁን ይህንን አጠናክረን እንቀጥልበታለን ከገንዘብ በላይ እጅግ በጣም በርካታ ጉዳዮችንም አሁን የኤርትራ መንግስት የሚመልስበትን እንቅስቃሴም እንጀምራለን ሲሉ ነው የገለጹት። በሌላም በኩል ጠቅላይ ሚኒስትር አብይ አህመድ በተለይም ከአንድ ሺህ ብር የወር ደሞዝ በላይ የነበረ የመንግስት ሰራተኛ አሁን ላይ ደሞዙ ከአራት ሺህ ስምንት መቶ ብር ሆኗል ሲሉ ተናግረዋል። በተለይም አሁን ላይ የመንግስት ሰራተኛው የደሞዝ ሪፎርም ጨርሰን በቅርቡ ወደ ግል ሰራተኞች እንመለሳለን ሲሉ ነው የገለጹት። ብዙዎቹ ይህንን ቃለ ምልልስ ወይም ይህንን ሀሳብ በተመለከተ ላማለኝ በሰማይ ካልሆነ በስተቀር እስካሁን ያገኘነው አንድም ነገር የለም ሲሉም የጠቅላይ ሚኒስትሩን አስተያየት አጣጥለውታል። ጠቅላይ ሚኒስትሩ እንዲህ ነበር የገለጹት። ሰው አንድ ሺህ ብር እየበላ አንዳንዱ ልጆችም ስላሉት መኖር ስለሚቸገር ከላይ ያለውን እናሳንሰውና በትክክለኛው የደሞዝ ጭማሪ መጠን ከሄድን ታች እያነሰ ላይ ከፍ ከፍ እያለ የምሄደው በፐርሰንቴጅ ስለሆነ ያንን ገልብጠው ላይ እንቀንስና ታች ያለው ሰው መኖር የተሳነው ሰው ትንሽ ኑሮውን ከፍ እናድርግ ብለን ከአንድ ሺህ ምናምን ሚኒመም የሚባለው የመንግስት ክፍያ 4,800 አስገብተናል። ሚኒመም የሚባለው አሁን ከመንግስት ጨርሰን ወደ ግሉ የሚሞሄድ እንመጣለን እየተዘጋጀን ያለነው። 4800 ስናስገባ ዝቅተኛ ኢንካም የነበራቸው ደሞዝተኞች 300 ፐርሰንት በላይ ጭማሪ መጥቶላቸው በደሞዛቸው ውስጥ ይህንን ከዚህ ቀደምም ተናግረውታል ጠቅላይ ሚኒስትሩ። ግን አንድም ጠብ ያለ ነገር አላየንም ወይም አልተስተዋልም ብለዋል። በተደጋጋሚ ጊዜያቶች በእየወጡ የሚናገሯቸው ነገሮች ገቢራዊ እስካልሆኑ ድረስ የምናምንበት ጉዳይ የለም ሲሉ ነው የጠቅላይ ሚኒስትሩን ንግግር እያጣጣሉት ብዙዎቹም ሚስስ ወርልድ ኢትዮጵያ ገባች፣ አምባሳደርም ተባለች። በዓለም የቁንጅና ውድድር በአፍሪካ አንደኛ ከዓለም ሁለተኛ የወጣችው ሞዴል ሀሴት ደረጀ ነች። የባህል አምባሳደር ሆና ሹመት የተሰጣት በህንድ ሃይደራባድ በተዘጋጀው የሚስ ወርልድ ዓለም አቀፍ የቁንጅና ውድድር ላይ ተሳትፋ ነው። በአፍሪካ አንደኛ በዓለም ሁለተኛ የወጣችው ሞዴል ሀሴት ደረጀ አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ድረስ ደማቅ አቀባበል የተደረገላት መሆኑም ታውቋል። በተለይም በሀገሪቷ ብቸኛዋ ኢትዮጵያዊ ተወዳድራ ይህንን ውጤት ስታመጣ በአንዳንዶቹ ዘንድ የተሰጣት ከበሬታና አቀባበል ደካማ ነው የሚሉ ቢሆንም በሌላ በኩል ደግሞ ይህንንም አሁን ለጊዜው የሚዲያ ጫጫታና ጥያቄ ሲበዛባቸው እንጂ ለመቀበል ፈቃደኛም አይደሉም ሲሉም ይተቻሉ በእርግጥ የባህልና ስፖርት ሚኒስትር ዴታ ረዳት ፕሮፌሰር ነብዩ ባዬ የባህልና ስፖርት ሚኒስትር ዴታ ነፍሲ አልማዲ እንደዚሁም የአዲስ አበባ ባህልና ኪነጥበባ ቱሪዝም ቢሮ ኃላፊ ሂሩት ካሳ ዶክተር በአቀባበል ስነ ስርዓቱ ላይ መገኘታቸው ነው የተገለጸው ለሰባ ሁለተኛ ጊዜ በተደረገው ውድድር አንድ መቶ ስምንት ሀገራት ተወዳድረው ተሳታፊዎች ሆነዋል። ሞዴል ሴት ደረጀም በውድድሩ ላይ የኢትዮጵያ በጎ ገጽታ ለዓለም አስተዋውቃለች ነው የተባለው። ይሁን እንጂ ዛሬ በግል ጥረትና ድካማ እዚህ ደረጃ ብትደርስም በመንግስት በኩል ጉዳዩ የሚመለከታቸው ዛሬ የተቀበሏት የቱሪዝም መስሪያ ቤት ኃላፊዎች ጭምር ሳይቀሩ አንድም ያደረጉላት እገዛና ማበረታታት ከዚህ ቀደም እንዳልነበረ ነው የተገለጸው። በዚህ ኢንዱስትሪ ላይ የሚደረገው እንቅስቃሴ በጣም ደካማ ስለሆነ ለወደፊቱ ግን በመንግስት በኩል ትኩረት እንዲሰጠውም ነው ሞዴሊስቷ ይህንን አክላ የተናገረችው። አወዛጋቢው ንዑስ አንቀጽ እንዲወጣ ተደርጎ የኢትዮጵያ አደጋ ስራ ስጋት አመራር አዋጅ ጸደቀ በህዝብ ተወካዮች ምክር ቤት ነው። በተካሄደው ሰላሳ አራተኛው መደበኛ ጉባኤ የኢትዮጵያ የአደጋ ስጋት ስራ አመራር ረቂቅ አዋጅ በሙሉ ድምፅ መጽደቁ የታወቀው አዋጁ በተመለከተው ዝርዝር ሪፖርት ላይም የውሳኔ ሀሳብ በምክር ቤቱ የውጭ ግንኙነትና ና የሰላም ጉዳዮች ቋሚ ኮሚቴም ለምክር ቤቱ መቅረቡ ታውቋል። በአዋጁ ረቂቅ ላይ ከዚህ በፊት በተደረጉ ውይይቶች ውዝግብ ፈጥሮ የነበረው ከደሞዝ ላይ የሚቆረጥ መዋጮ በተደረገ ውይይትና መግባባት በአዋጁ ላይ መሰረዙም ተገልጧል ቋሚ ኮሚቴው ይህንን ከተወያየ በኋላ አዋጁን አጽድቆታል ይህ መሆን የለበትም ሲል ነው አክሎ አዋጁን ያጸደቀው በተለይም ቋሚ ኮሚቴ ውሳኔ ሀሳቡን ሊያቀርብ እንደተገለጸው የተጣራ ደሞዝ ላይ የሚቋረጥ መዋጮ ሰራተኞች ላይ ተደራራቢ የውጭ ጫና እንዳስከተለ በሚል ምክንያት ረቂቅ አዋጁ አንቀጽ 29 ንዑስ አንቀጽ አንድ ፊደል ተራ ተ ድንጋጌ ከነውፅ አንቀጽ ውስጥ እንዲወጣ መደረጉ ነው የተገለጠው የአብዛኛው ሐኪም ጥያቄ ተገቢ ነው፣ ጥያቄው በስክነትና በምክክር መፍታት ይገባል ሲል ጠቅላይ ሚኒስትር አብይ አህመድ ገለጸ። የእናንተም ጥያቄ የኔም ጥያቄ ነው አለ። ብዙዎቹ ግን ይህንን የጠቅላይ ሚኒስትሩን አባባል አጣጥለውታል። ጠቅላይ ሚኒስትር አብይ አህመድ ከኤቢሲ ጋር ባደረገው ቆይታ ነው የህክምና ባለሙያዎች ባነሱ ጥያቄ ዙሪያ ምላሽና ማብራሪያ የሰጠውም። በማብራሪያዎቹም አብዛኛው ሐኪም ያነሳው ጥያቄ ተገቢነት እንዳለው ገልጾ ጥያቄው በምዕራብም በሚዲያም በሌሎች የስራ ዘርፎች የተሰማሩ ሁሉ የሚያነሱት መሆኑን ጠቁሟል። ሚኒስትሩም ፖሊሱም ወታደሮቹም ሁላችንም የደሞዝ ጥያቄ አለብን። ለጥያቄው በሰከነና አቅም ባገናዘበ መልኩ ምላሽ ግማሽ እየሰጠን መሄድ ያስፈልገናል ሲል ነው የገለጠው። አብዛኞቹ ሀኪሞች ያቀረቡት ተገቢ ጥያቄ ነው፣ ለፖለቲካ ዓላማ ለመጠቀም የሚያስቡ ሰዎች መኖራቸው እንደታየ ነው የጠቅላይ ሚኒስትሩ ማብራሪያ ያክሎ የገለጸው። ይሁን እንጂ ጥያቄያቸው ምንም አይነት ከፖለቲካ ጋር ግንኙነት እንደሌለው እየታወቀ ወደዛ አላከኩና በተለይም ደግሞ ንጹሃኑን የህክምና ባለሙያዎች ያላግባብ በማሰር በመደብደብና ሕግ ወጥ በሆነ እንቅስቃሴ ውስጥ መሰማራቱ መንግስት ሊያስጠይቀው ይገባልም ሲሉ ብዙዎቹ የጠቅላይ ሚኒስትሩን ሀሳብ አጣጥለውታል። የአገሪቱ ነባራዊ ሁኔታ ምርጫን ለማካሄድ እንደማያስችል የፖለቲካ ፓርቲዎች ተናገሩ። ይሁን እንጂ ምርጫ ቦርድ ምንም ይሁን ምንም ስራዬን አላቋረጥም ሲል ገለጸ። ብሔራዊ ምርጫ ቦርድ የጸጥታ ችግር አለ በሚል ምርጫ ዝግጅቴን ሊያቆመው አይገባም ነው ያለው። የሀገሪቱ ነባራዊ ሁኔታ ምርጫን ለማካሄድ እንደማያስችል የተለያዩ የፖለቲካ ፓርቲዎች የተናገሩ ሲሆን ሪፖርተር በሚቀጥለው ዓመት እንደሚካሄድ በተገለጸለት ሰባተኛው ሀገራዊ ጠቅላላ ምርጫ አስመልክቶ ያነጋገራቸው የፖለቲካ ፓርቲዎች በኢትዮጵያ ባለው ነባራዊ ሁኔታ ምርጫ ማካሄድ ፈጽሞ አይቻልም ሲሉ ነው የገለጹት ይሁን እንጂ ምርጫ ቦርድ በፍጹም አላቆምም ሲል ገልጿል። በስድስተኛው የሀገር አቀፍ ምርጫ ወቅት የአማራ ብሔራዊ ንቅናቄ አብን በአማራ ክልል በባህር ዳር ከተማ ወክለው ለህዝብ ተወካዮች ምክር ቤት ተወዳድረው ያሸነፉት የምክር ቤቱ አባል የሆኑት ዶክተር ደሳለኝ ጫኔ ቀጣዩ ሀገራዊ ምርጫ ይካሄዳል ብሎ እንደማያምኑ ተናግረዋል። ሰባተኛው ጠቅላላ ጉባኤ ከተካሄደው ብልጽግና ፓርቲ ብቻ ተወዳድሮ ብቻውን የሚያሸንፍበት ከዚህ በፊት ከተካሄደው ምርጫ ሁሉ የከፋ ይሆናል ሲሉም ነው አክለው የተናገሩት። ይህ በፍጹም አይሆንም በሚል ሌሎቹ ፓርቲዎች ይህንን አጠናክረውታል። በ2018 በጀት ዓመት ረቂቅ ወደ ሁለተኛ ወደ ሁለት ትሪሊየን ብር መጠጋቱ ዓለምን ጉድ አሰኝቷል አሉ። በአንዳንዶቹ ከሀገርም አልፎ የኢትዮጵያ በ2018 በጀት ዓመት ረቂቅ ወደ ሁለት ትሪሊየን ብር የሚጠጋ ሲሆን የሚኒስትሮች ምክር ቤት ለህዝብ ተወካዮች ምክር ቤት እንዲተላለፍ ሙሉ በሙሉ ድምፅ መወሰኑ ታውቋል። ይህ ረቂቅ የኢትዮጵያን የገንዘብ ውድቀትና በተለይም ደግሞ የአገሪቱ ያለችበትን ኪሳራ አመላካች ነው ሲሉ ገልጸውታል። በተለይም ለፌዴራል መንግስት መደበኛ ወጪዎች፣ ለካፒታል ወጪ፣ ለክልሎች የሚሰጠው ድጋፍና ዘላቂ ልማት ግቦች ማስፈጸሚያ የሚውል መሆኑን የተገለጸው የሚኒስትሮች ምክር ቤት በአካሄደው አርባ ሰባተኛው መደበኛ ስብሰባ በረቂቅ በጀቱ ላይ ከተወያየ በኋላ ነው ውሳኔውን ያስተላለፈው። ይህ ውሳኔ በእውነት እጅግ አሳዛኝ ነው። ይህ ሁሉ የሀገሪቱን የኢኮኖሚ ውድቀት የሚያመላክትና በሀገሪቱ ታይቶና ተሰምቶ በማይታወቅ ሁኔታ ይህንን ያህል ከፍተኛ በጀት መመደቡ አሳዛኝ አገሪቷን እንደ ከተታት አገልጸዋል ብዙዎቹ በሀገር ውስጥ የሚመረቱ መድኃኒቶች እና የሕክምና መሳሪያዎች ከውጭ መንግስት በህግ እንዳይገቡ ተከለከለ። መድኃኒቶቹ ወይም የሕክምና መሳሪያዎቹ በአገር ውስጥ አምራቾች የሚመረቱ ከሆነ በዓለም አቀፍ ግልጽ ጨረታ ከውጭ ግዢ መፈጸሙ ተከልክለዋል። የገንዘብ ሚኒስቴር ለኢትዮጵያ መድኃኒት አቅራቢ አገልግሎት ማዕከል ነው የሚፈጸሙ መድኃኒቶችና የሕክምና መሳሪያዎችን የግዢ አፈጻጸም መመሪያም ይፋ አድርጓል። ሊሆን አይገባም መጠናት አለበት ሲል ነው የገለጸው በተለይም በ ተፈጻሚነት የሚሆነው መመሪያ መድኃኒቶቹ ወይም የህክምና መሳሪያዎቹ ከሀገር ውስጥ አምራቾች የሚመረት ከሆነ ከዓለም አቀፍ ግልጽ ጨረታ ላይ ግዢ መፈጸም እንደማይቻል ነው የደነገገው። መድኃኒት ወይም የህክምና መሳሪያው በአገር ውስጥ አምራቾች የማይመረት ሆኖ ከሶስት ሚሊየን ብር በላይ ከሆነ ግን ከውጭ መግዛት እንደማይቻል መመሪያው ይደነግጋል ብለዋል። የውጭ ጉዳይ ሚኒስትር ከኤርትራ ጋር የቃላት ጦርነት ውስጥ አልገባንም ሲል ገለጸ። በኤርትራ በኩል ትንኮሳ ቢኖርም የኤርትራ መንግስት ከሀገሪቱ ጋር የቃላት ጦርነት ውስጥ ፈጽሞ አልገባም ሲሉ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ተናግረዋል። ኢትዮጵያ ስትራቴጂክ የሆነ ሀገር ጥቅም ጉዳዮችን ስታነሳ ትኩሳታቸው የሚጨምሩ ሀገራቶች አሉ ያሉት ሚኒስትሩ መንግስት ከእነዚህ ጉዳዮች ላይ ያለውን አቋም አይዛነፍም ሲሉ ነው ለፓርላማው ማብራሪያ የሰጡት። እኛ የቃላት ጦርነት ውስጥ አልገባንም፣ ልንገባም አንፈልግም። ይህ ሊታወቅ ይገባል። የኢትዮጵያ መንግስት የራሱን ስራዎች ነው በመስራት ላይ የሚገኘው ሲሉ ነው የውጭ ጉዳይ ሚኒስትር የገለጹት። ኤርትራና ኢትዮጵያ ወደ ጦርነት ጅማሮ እየወሰደችው ያለው የቃል ጦርነት የተጀመረው ይመስለኛል ያሉት የፓርላማ አባሉ ሁለቱ ሀገራት በአሁኑ ወቅት ያላቸው የዲፕሎማሲ ግንኙነት በምን መልኩ እንደሚገልጹ ጠይቀው ዶክተር ደሳለኝ ከኤርትራ ጋር ወደ ጦርነት መግባት እድል ወይ እድል አለው የሚል ጥያቄም አንስተዋል። የውጭ ጉዳይ ሚኒስትሩ ይህንን በተመለከተ በሰጡት ምላሽ ከኤርትራ መንግስት ጋር የኢትዮጵያ መንግስት የቃላት ጦርነት ውስጥ አልገባም ሲሉ አስተባብለዋል። ጉዳዩ የሚያሳስባቸው የሚመለከታቸው ዜጎች፣ የህዝብን ተወካዮች እና የቀድሞ የመንግስት ኃላፊዎች የራሳቸውን ምልከታ እንደሚናገሩ ግን ሚኒስትሩ አልሸሸጉም። አንድ ሺህ አራት መቶ አርባ ስድስተኛው የኢድ አልሃ አዳ ወይም አረፋ በዓል በታላቅ ሁኔታ ተከበረ። በኢትዮጵያም የተለያዩ አካባቢዎች ነው በዓሉ መከበሩ የተገለጸው። በኢትዮጵያ በታላቅ ሁኔታ የሚከበረው ይህ የአድሃ ወይም አረፋ በዓል በጅጅካ ከተማ በዚህ ሁኔታ ተከብሯል። ታላቅ በዓል ነው የተከበረው። በኢትዮጵያ የተለያዩ አካባቢዎች የተደረገው በዓል እጅግ አስደሳች መሆኑም ነው በብዙዎቹ የተገለጸው። በሰመራም በዚህ ሁኔታ ነው በዓሉ የተከበረው። በሰመራ ከተማ የአረፋ በዓል በታላቅ ሁኔታ መከበሩን ከስፍራው ያገኘናቸው መረጃዎች ያመላከታሉ። በሌላም በኩል በደሴም ይህ በዓል በታላቅ ሁኔታ በዚህ መልኩ መከበሩ ታውቋል። በደሴ የተከበረው በዓል በተለይም በስቴዲየም እና ከተማ በተለያዩ ቦታዎች ላይ የተከበረው ታላቅ በዓል መሆኑ ነው የተገለጸው በሌላም በኩል በትግራይም በዓሉ በታላቅ ሁኔታ መከበሩ ታውቋል ትግራይ በዘንድሮ ዓመትም ከዚህ ቀድሞቹ በተለየ መልኩ በመቀሌ ላይ የተደረገው በዓል እጅግ ትልቅ እንደነበርም ነው የተገለጸው 1446ኛው ዒድ አለባ በዓል በትግራይ ክልል መቀሌ ከተማ በተለያዩ ሃይማኖት ስራስርዓቶች እና ሃይማኖት አባቶችና ምዕመናን በተገኙበት ነው የተከበረው የበዓሉ ተሳታፊዎች አረፋ ሲከበር የተቸገሩትን በማገዝ መሆን እንዳለበትም አክለው ገልጸዋል። እጅግ በሰላም ነው ዘንድሮ ያከበር ነው ሲሉ ገልጠውታል። በሌላም በኩል በዓሉ ከሚከበርባቸው አንዱ የሆነ የኢትዮጵያ እስልምና ጉዳዮች ምክር ቤት ፕሬዚዳንት ሼክ ሀጂ ኢብራሂም የተገኙበት በአዲስ አበባ ስቴዲየምም በታላቅ ሁኔታ በዚህ መልኩ ተከብሯል። አንዋር መስጊድና ዋና ኢማም ሀጂ ጠሃ ሀሩር የኢድ አልሃ የዕለቱ መልእክትም አስተላልፈዋል። አረፋ የመስዋዕትነት በዓል ነው ያሉት ሀጂ ጠሃ ሀሩር በተለይም ሀጃጆች አረፉ ተራራ ላይ ቆመው በአንድነት ዘር፣ ቀለም፣ ቋንቋ ሳይለያቸው ፈጠሪያቸውን አወድሰዋል፣ ጸሎትም አድርገዋል ሲሉ ተናግረዋል። እኛም ሀገራችንን አንዳንድ ቦታዎች የሚንጸባርቀው ልዩነት ትተን ልክ እንደ አረፋ በጋራ በመቆም ሀገራችንን በማስቀደም አለብን ሲሉ ነው የተናገሩት። በዓሉ በታላቅ ሁኔታ ከተከበረባቸው አካባቢዎችም አንዱ ሀረር ነው። በዚህ ሁኔታ የሀረርም ሙስሊሞች የአረፋን በዓል በታላቅ ሁኔታ አክብረውታል። በሀረር ከተማ በተለያዩ ሃይማኖታዊ ስነስርዓት፣ የሃይማኖት አባቶች ምዕመናኖች በተገኙበት ነው የተከበረው። በዓሉ በተለያዩ አካባቢዎች እየተከበረ ያለ ሲሆን በጅማም እንደዚሁ በታላቅ ሁኔታ በዓሉ መከበሩ ታውቋል። ጅማም በዚህ ሁኔታ በዓሉን አክብረውታል። በተለይም የአንድ ሺ አራት መቶ አርባ ስድስተኛውን የዒድ አልሃ ወይም አረፋ በዓልን በተለያዩ ሃይማኖት ስርዓቶች በድምቀት እያከበሩ ከሚገኙት አንዱ ጅማ ነው። በከተማ ግምኝ የሚገኙ ስልምና ምነት ተከታዮችም ከማደዳዎች ጀምሮ የዒድ አልሃ ሶላት በሚከናወንባቸው ስፍራዎች በመሰባሰብ በዓላቸውን በታላቅ ሁኔታ አክብረውታል። በጅማ ከተማ አራት ቦታዎች የሶላት ስነ ስርዓት የሚካሄድ ሲሆን በጅማ ማዞሪያ፣ ጅሬን፣ መንደራ፣ ቆጭ እና ቦቸሬ ቦሬ ቀበሌዎች የዒድ ሰላት ስነስርአትም ተከናውኗል። አሁን ወደ ውጭ ዜናዎቻችን እናመራለን። የአሜሪካ ውሳኔ ያሳስበኛል ሲል የአፍሪካ ህብረት ተናገረ። የአፍሪካ ህብረት ፕሬዚዳንት፣ ትራምፕ አስተዳደር በአንዳንድ የአፍሪካ ሀገራት ላይ ያሳለፈው የጉዞ እግድ ውሳኔ ተቃውሞታል። ተገቢነት የሌለው ነው፣ ጥንቃቄም እየጎደለው ነው ሲሉ ነው የተናገሩት። የአፍሪካ ህብረት ፕሬዝዳንት፣ ትራምፕ አስተዳደር በአንዳንድ የአፍሪካ ሀገራት ላይ ያሳለፉትን የጉዞ እግድም ውሳኔ ነው በጥብቅ የተቃወሙት። ሀገሪቱ ባወጣው መግለጫ ሚዛናዊ አካሄድና ገንቢ ውይይት እንዲደረግም ጠይቀዋል። መመሪያው በአፍሪካ አሜሪካ መካከል ያለውን የግለሰቦች ግንኙነትና የንግድ ልውውጥም ይጎዳል ሲሉ ነው የተናገሩት። የአፍሪካ ህብረት የአሜሪካ ሉዓላዊነትና መብትና የዜጎችን ደህንነት እንደሚያከብርም ነው የገለጹት። ይህ በእንዲህ እንዳለ ቻድም ለአሜሪካ ዜጎች የቪዛ አገልግሎት አገደች። አሜሪካ የ እገዳ ሲጥል በቻድ ላይ እሷን በመኩላ በአሜሪካ ላይ የቪዛ እገዳ መጣሯ ታውቋል። እርምጃው ፕሬዚዳንት ትራምፕ በሰባት የአፍሪካ ሀገራት ላይ ላሳለፉት ውሳኔ የአጸፋ ምላሽ መሆኑ ነው የተገለጸው። ፕሬዚዳንቱ ማሃተ አንድሪያስ ቻድ የምትሰጠው ቢሊዮን ዶላር መሆን አቅም የላትም ነገር ግን የራሷን ክብርና ኩራት ያላት ሀገር ናት ሲሉ ነው የተናገሩት። የውጭ ጉዳይ ሚኒስትሩ አብዱላ ሳቢ በበኩላቸው በውሳኔው መገረማቸውን ገልጸው በተለይ ከሽብርተኝነት ጋር በተያያዘ መሆኑ ቅሬታ እንደፈጠረባቸው ተናግረዋል። ይህ መሆን የለበትም ነው ሲሉ ነው የገለጹት። አሁንም አሜሪካ በአሜሪካ እኔ ትራምፕ ባልደግፈው ኖሮ ምርጫው ይሸነፍ ነበር ሲል አይለን መስክ ተናገረ። እኔና አይለን ጥሩ ግንኙነት ነበረን፣ አሁን ግን እንደዛ የሚቀጥል አይመስለኝም ፕሬዚዳንት ዶናልድ ትራምፕ እንዳሉት። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከቀድሞ አማካሪያቸው እና ድጋፊያቸው ከሆነው የዓለም ቁጥር አንድ ቱጃር ኤለን መስክ ጋር አለመግባባት ውስጥ መግባታቸው ታውቋል። በማህበራዊ ሚዲያዎች ኃይለኛ ቃላት ጦርነት ውስጥ ናቸው። የሁለቱ ቢሊዮነሮች አለመግባባት በዚህ ሳምንት መጀመሪያ ላይ ኤለን መስክ የመንግስት አዲሱን የቀረበውን በጀት አሜሪካ ያለባትን ሶስት ነጥብ ስድስት ሁለት ትሪሊዮን ዶላር እዳ ይጨምራል በሚል ከተቃወሙት መካከል አንዱ ናቸው። ፕሬዚዳንት ትራምፕም ከመስክ ንግግር በኋላ እኔና ኤለን ጥሩ ግንኙነት ነበረ። አሁን ግን እንደዚ የሚቀጥል አይመስለኝም ሲሉ ነው ይህ የገለጹት። ምላሽም የሰጡት ባለፈው በተደረገው ምርጫ ከ300 ሚሊዮን ዶላር በላይ ሆነ የገንዘብ አውጥቶ ትራምፕ ሲደግፍ የነበረው ቱጃሩ መስክም እኔን ትራምፕ ባልደግፈው ምርጫ ይሸነፍ ነበር ያለ ሲሆን፣ ትራምፕም ታሪፍም አሜሪካን ከዚህ ዓመት በኋላ ወደ ኢኮኖሚ ውድቀት እንደሚወስዳት ሲል ነው የተናገረው። ይህ ጥንቃቄ የጎደለው እንቅስቃሴ አሁንም እርምት ሊወሰድበት ይገባል ሲልም አክለው ገልጠዋል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው ዜናዎች እነዚህን ይመስሉ ነበረ። በቀጣይ ከሌላ አንድ እንግዳ ጋር የምናቀርበውን ውይይት እንድትከታተሉ ከወዲሁ በመጋበዝ የዛሬን ዝግጅትን ወይም ዜናን በዚህ ቋጨው። መልካም ጤና አስጥልኝ።